በዚህ ቪዲዮ ውስጣዊ ሳይኮ ሳይበርኔቲክስ ወይም የራስ ምስል እንዴት እንደሚቆጣጠርና የሁሉም ነገር ቁልፍ ሆኖ እንደሚመራ እንመለከታለን። ሳይኮ ሳይበርኔቲክስ በ1960 ማክዝዌል ማልትስ የተፈጠረ ሲሆን ሳይንሳዊ ቀመሩ የሰው ልጆች በውስጣቸው ስለ ራሳቸው የያዙትንና የተስማሙበትን ምልከታ በመቀየር የተሻለ ማንነትና የአእምሮ ውቅር እንዲኖራቸው የሚያግዝ መፍትሄ ነው። የነን መፍትሄም ማክዝዌል ማልትስ በተለያዩ ሰዎች ላይ ከሞከረ በኋላ ሳይኮ ሳይበርኔቲክስ በሚለው መጽሐፉ ወደዚህ ዓለም እንዳስተዋውቀው ይናገራል። ከዚህም ጋር ተያይዞ ሳይኮ ሳይበርኔቲክስ ማግዚኤል ማልተስ ድብቁ ህሊናችንን የሚመሩ ቁልፍ ቀመሮችን ያስተዋወቀበት ምንጭ ሲሆን ከዚህም ጋር ተያይዞ ድብቁ ህሊናችን በምን መልኩ እንደሚሰራና እንዴት አድርጎ የሰውን ልጆች እንደሚቆጣጠር ያሳየናል። ታዲያም የራሳችን ምስል ወይም ሳይኮ ሳይበርኔቲክስ ህይወታችንን እንዴት እንደሚቆጣጠረው እንመልከት። ድብቁ አእምሮ የሆነ ባለው ነገር እና በምናብ እየታሰበ ባለው ነገር መሀል ያለውን ልዩነት አያውቀውም። ምክንያቱም የታዘዘውን ብቻ የሚያደርግ ወይም ሰብሚሲቭ የሆነ ማይንድ ስለሆነ። ስለዚህ በሐሳባዊ ምናባችሁ እኔ የተጠላው፣ የተጎዳው፣ የተገፋው፣ ሰዎች የማይወዱኝ፣ ክብር የሌለኝ ቆሻሻ ነኝ ብላችሁ የምታስቡ ከሆነ ያንን አምሯችሁ ከናንተ ጋር በመከራከር ለማሳመን የሚጥር አይሁንም። የነገራችሁትን ይቀበልና የሆናችሁትን በአካላችሁ ላይ ተገልጦ በውጭ ማንነታችሁ ላይ ተገልጦ እንድታዩት ያደርጋል። ስለዚህ አእምሯችሁ በተደጋጋሚ ያንን እውነታ በመቀየር ውስጣችሁ ያለው ማንነት ውጭ ተገልጦ እንዲታይ ያደርጋል። ስለዚህ አእምሯችሁ እንዴት አድረጋችሁ ልትጠቀሙ እንደምትችሉ የምትረዱበት ሚስጥር ቢኖር እዚህ ጋር አለ። በናሽናል ሳይንስ ፋውንዴሽን ጥናት መሰረት የሰው ልጆች በቀን ከ60 እስከ 50 ሺህ ሐሳቦችን እንደሚያስቡ ተደርሶበታል። ከዚህም ከ80 እስከ 90 ፐርሰንት አሉታዊ ሐሳቦች ክምችት ነው። ስለዚህ በውስጣችን ተደብቆ የሚመራን ውስጣዊ ፕሮግራም የወደፊት ዕጣ ፈንታችንን እየፈጠረ ነው ማለት ነው። ታዲያ አሉታዊነቱ ከበዛ ይህንን ለመቀየር መፍትሄው ምንድን ነው? አትጨነቁ፣ እኔ ነግራችኋለሁ። ለቁም ነገር እስከ ተገናኘን ድረስ ይህንን ቻናል ላይክ በማድረግ ጀምሩ፣ ሰብስክራይብ በማድረግ ተወዳጁን ከሳይኮሳይበርኔቲክስ ሐሳቦች በመነሳት እዚህ ጋር የተጠኑት ጥናታዊ ጽሑፎች ምን እንደሚመስሉ እና በውስጣቸው የያዙት ጠቃሚ መፍትሄ ለአእምሮ መቀየሪያ ምን ያህል እንደሚያገለግል እንመለከታለን መፍትሄ አንድ በየዕለቱ በምናም ማየት ወይም ቪዥዋላጅ ማድረግ ዝም ብሎ ማየት እና የሚፈልጉትን ማንነት እርጾ ነድፎ አስቀምጦ በትኩረት ተዘጋጅቶ ቪዥዋላይዝ ማድረግ እጅግ የተለያዩ ነገሮች ናቸው። የሰው ልጆች ሲያዩ ሁሉንም ነገር የሚያዩ ከሆነ፣ ሁሉም የሚገባው ውስጣዊ ማንነታቸውን እየተቆጣጠረ ይሄዳል። ግን ደግሞ መርጠውና በትኩረት የሚያዩ ከሆነ፣ ያ የመረጡት ማንነት ውስጣቸውን ይይዘዋል፤ ውስጣቸውን እንዲመራም ይደረጋል። ስለዚህ ሐሳባችሁን ሰብስባችሁ አንድ ቦታ በመቀመጥ የምትፈልጉትን በአእምሯችሁ ውስጥ ወይም ደግሞ በጽሁፍ የቀረጻችሁትን ማንነት ይዛችሁ ተቀምጣችሁ ዘውትር ያንን ለሁለት ለሁለት ደቂቃ እየተመለከታችሁ ቪዥዋላይዝ ማድረግ ጀምሩ። ምን እንደምትመስሉ ስትራመዱ፣ ምን እንደምትመስሉ በሰዎች ፊት ስትቆሙ፣ ምን እንደምትመስሉ ውስጣችሁ ያለው ማንነት ሲገለጥ፣ የምትፈልጉት ስኬት ላይ ስትደርሱ ምን እንደምትመስሉ ያንን እያያችሁ ራሳችሁን አዳት በምታደርጉበት ጊዜ አእምሯችሁ የሚፈጥረው አይዲያል ሰልፍ የእናንተ አይደንቲቲ እየፈጠረው ይሄዳል። ያን አይደንቲቲ ስትላበሱ ደግሞ የተሻለ ማንነታችሁ እንደምትጎናጸፉት በፋንክሽናል ማግኔቲክ ሪዞናንስ ኢሜጂንግ የተጠኑ ጥናቶች በደንብ አድርገው ያሳያሉ። እነዚህ ጥናቶችም እንደሚያሳዩት ከሆነ ዘውትር ይህንን ልምምድ መለማመድ የአእምሮ ትስስርን እንደሚጨምረውና ሪዋይሪንግ ካውንት ከፍ እንደሚያደርግ አመላክቷል። ስለዚህ በየቀኑ ከእንቅልፋችሁ እንደነቃችሁ ከጸሎት በኋላ እና እንዲሁም ደግሞ እንቅልፋችሁን ከመተኛታችሁ አስቀድሞ ባለው ሰዓት፣ በዚህ ሰዓት የሚከፈተው የአእምሯችሁ ክፍል ሰብኮንሽስ ማይንድ ስለሆነ ወይም ደግሞ ቴታ ብሬን ዌቭ ስለሆነ ይህንን ልምምድ ደጋግማችሁ በአይነ ህሊናችሁ በተደጋገመና ባደረጋችሁት ቁጥር እውነት ነው ብሎ የወስደውና ማንነታችሁ ይሆናል። ዛሬውኑ በተጀምሩት። ምን ታስባላችሁ? ሀሳባችሁን ኮመንት ላይ አሳውቁኝ። መፍትሄ ሁለት አዲስ የራስ ምስል ስክሪፕት መጻፍ። አዲስ የራስ ምስል ማለት በመጀመሪያ ደረጃ በአእምሮ ተፈርግሞ የነበረውን አሮጌውን ማንነት ከአእምሮ ጠራርጎ በማስወጣት በሱ ቦታ እንደ አዲስ ወይም ደግሞ የምትፈልጉትን የሚተካ በአዎንታዊ ቃላት የታሸና የተቀረጸ የራስ ምስል መግለጫ የማዘጋጀት ሂደት ነው። ስትጀምሩ በአዎንታዊ ቃላት ጀምሩ። የቻላችሁትን ያህል ራሳችሁን በቀና መልኩ ግልጽ አድርጋችሁ ጻፉ። ያንን በቀን ሁለት ጊዜ ደጋግማችሁ ጮክ እያላችሁ ማንበብና ተጓዳኝ ስሜት ከምትናገሩት ነገር ጋር አሁን ለምሳሌ ራሴን ወዳለው ስትል ራስን መውደድ በስሜት ደረጃ ምን እንደሚመስል ስሜቱን ኤክስፒሪንስ እያደረግ እንዲሁም ደግሞ በተግባር ራስን እየገለጥ ስትሄድ አምሮ ያንን ድብቁ ህሊና ውስጥ እየፈረገመው ይሄዳል። አምሮ ውስጥ የሚወቀረው ነገር ደግሞ ወደ አካል ማኒፌስት እንዲያደርግ ይሆናል። ይሄ ቫይብሬሽናል ፍሪኩዌንሲ ሊንክ እያደረገ በሚሄድበት ጊዜ በውስጣችሁ የሚተሳሰረው ማንነት መደጋገሙ አእምሯችሁን ውቅር እንዲይዝ ያደርገዋል። እንዳትረሱ፣ አዎንታዊውንም መጥፎውንም ተደጋግመው ነው ማንነታችሁ የሆኑት። ስለዚህ አዎንታዊውን ስትደጋግሙት ማንነታችሁ የማይሆንበት ምንም ምክንያት የለም። ከዛሬ ጀምራችሁ አዎንታዊን ማንነት በጽሁፍ ቀርጻችሁ መደጋገም፣ በሐሳብ በስሜትና በድርጊት ደጋግማችሁ ማድረግ ጀምሩ። መፍትሄ ሶስት ለራሳችሁ አሉታዊ ቃላትን መናገር አቁሙ። አስተውላችሁ ታውቃላችሁ? የአፌን ነው ያገኘሁት ሲሉ የቀደሙ ሰዎች፣ መጽሐፍም ሲያስተምር ሰው የአፉን ፍሬ ይበላል ይላናል። የራሳችሁ ቃል ወይ መርገም ወይ ደግሞ በረከት ይሆናል። አእምሮም የነገራችሁትን እንደ ስፖንጅ ስለሚመት ለራሳችሁ መልካም ተመኙ፣ ቀና አስቡ፣ በቅንነት ተመላለሱ። ይህ ሲሆን ሰልፍ ፉልፊሊንግ ፕሮፌሲ መሰረት በማድረግ ሰዎች የራሳቸውን መጨረሻ በቀና ቃላት እንዲደመድሙ የሚያግዝ ቲዎሪ ነው። ስለዚህ ሰልፍ ፉልፊሊንግ ፕሮፌሲ ማለት እኔ ይህንን እሆናለሁ፣ እኔ ይህንን ማንነት እጎናጸፋለሁ ብሎ መናገር ወይም ደግሞ ከአንደበት ቃላትን ማውጣትና ካስት ማድረግ ነው። ሰዎች ስለ ራሳቸው ካስት የሚያደርጉት ወይም ደግሞ ከአንደበታቸው የሚወጣ ቃል ለራሳቸው ፉልፊልድ የሚሆን ፕሮፌሲ ወይም ደግሞ የሚሟላ ትንበያ ይሆናል ማለት ነው። እኔ የከሰርኩ፣ የማረባ፣ የወደቅኩ ነኝ ብሎ ፉልፊል የሚያደርግ ከሆነ ያንን ፕሮፌሲ በሂደት ያንን ቲዎሪ መሰረት የዛ ሰው ማንነት ውድቀት፣ ክስረትና ጭንቀት ይሆናል። ሰዎች ደግሞ ለራሳቸው በተግባር፣ በስሜትና በድርጊት ፉልፊል የሚያደርጉት ይሳካልኛል፣ ይሆንልኛል፣ ይደረግልኛል፣ ይፈጸምልኛል፣ ተስፋ አድርጋለሁ ብለው ፉልፊል በሚያደርጉበት ወይም ደግሞ ስለ ራሳቸው በሚተነብዩበት ጊዜ የሚተነብዩትን ማንነት እየተላበሱ ይሄዳሉ ማለት ነው። ስለዚህ የአፋችሁን ፍሬ ትበላላችሁና ለራሳችሁ የምትናገሩትን ቃል በጥንቃቄ አስተውላችሁ ተናገሩ። መልካሙን ደግሞ ተመኙ። መፍትሄ አራት እንደሆነ አስመስሉ። ይሄ በስነልቦናው አክት አስ ኢፍ ፕሪንስፕል ይባላል። መሆን የምትፈልጉትን ቦታው ላይ ሳትደርሱ አሁን እንደሆናችሁት ማስመሰል መጀመር ነው። ምን መሆን ትፈልጋላችሁ? ተናጋሪ መሆን ትፈልጋላችሁ? ስኬታማ መሆን ትፈልጋላችሁ? በራሱ የሚተማመን ሰው መሆን ትፈልጋላችሁ? ያ ሰው ምን ይመስላል? ያ ሰው የሚመስለውን ነገር አሁኑኑ ማስመሰል መጀመር ነው። የተደጋገመ ሐሰት እውነት እንደሚሆን ሁሉ አእምሯችሁ የምትደጋግሙትን ማንነትና በምናባችሁ የምታዩትን እውነታ ስለማይለየው ያንን እውነታ ይዞ ለመላበስና አይደንቲቲያችሁ ለማድረግ እንደሚሄድ ማክዝዌል ማልተስ በሳይኮሳይቨርኔቲክስ መጽሐፉ ያሳየናል። በዚህ ጊዜ አእምሯችሁ የምታስመስሉትንና እንዲሁም ደግሞ አክት አሲፍ የምታደርጉትን ወይም ደግሞ የምትመኙትን ባህሪ የራሳችሁ አይደንቲቲ ማንነት አድርጎ መቀበል ይጀምራል። ይህ በኒውሮ ሳይንስ ወይም ደግሞ በኒውሮ ሊንግስቲክስ ፕሮግራሚንግ ሳይንስ ዋት ኢፍ ቲንኪንግ ይባላል። ምን አልባት ሆኜ ቢሆን ኖሩስ፣ ምን አልባት ተሳክቶልኝ ቢሆን ኖሩስ፣ ምን አልባት ይህንን ነገር አግኝችው ቢሆን ኖሩስ ብላችሁ ራሳችሁን እዛ ቦታ ላይ ስታቆሙት የተሻለውን ማንነት ለመላበስ አእምሯችሁ በውስጥ በኩል የሚመነጩ የመነቃቃት እንዲሁም ደግሞ የደስታ ሆርሞኖችን በማመንጨት ያንን አይደንቲቲ እንድትላበሱት ያግዛቸዋል። ስለዚህ ከዛሬ ጀምራችሁ የምትፈልጉትን ማንነት በኢሉዥን ሳይሆን በዴሉዥን ሳይሆን ወይም ደግሞ ዝም ብሎ በምናብ በመካተት ብቻ ሳይሆን በድርጊትና በሐሳብ በስሜትና በእውነት በመሆን የምትፈልጉትን ነገር በምኞታችሁ ውስጥ እንዲውጠነጠን አድርጉት። ይህንን ስታደርጉት በሳይኮ ሳይበርኔቲክስ ህግ እየተላበሳችሁትና ሰልፍ ኢሜጃችሁን እያሻሻላችሁ ለራሳችሁ የሚኖራችሁ ትኩረትና ምልከታ ለራሳችሁ የሚኖራችሁ ክብረት፣ እንዲሁም ደግሞ ለራሳችሁ የሚኖራችሁ ሰልፍ ዎርዝ እየጨመረ እንደሚሄድ ጥናቶች ያመላክታሉ። አምስተኛው ለየት የሚያደርገው ትልልቅ ሰዎች የተቀመጡት ነው። ሜንታል ሪሄርሳል ሜተድ ይባላል። ሜንታል ሪሄርሳል ሜተድ በዚህ ልምምድ የምታደርጉት የትኛውም ልትገኙበት ወይም ደግሞ ልትቀርቡበት የተዘጋጃችሁበት ኤቨንት ካለ ኤቨንቱ ላይ ከመቅረባችሁ በፊት መጀመሪያ ሰዎቹ ተሰብስበው በአእምሯችሁ ውስጥ ለነዛ ሰዎች ንግግሩን ስታደርጉ ወይም ደግሞ ልታቀርቡ የተዘጋጃችሁትን ፕሬዘንቴሽን ስታቀርቡ ልትሄዱ የምትፈልጉበት ቦታ ደግሞ ስትሄዱ እንዲሁም ደግሞ ሰዎች እዛ ቦታ ላይ ሲቀበሏችሁና ሲያግዟችሁ ለእናንተ መልካም ነገር ሲያደርጉላችሁ ሞመንታሊ ሪሄርስ ማድረግ ነው። ይህንን ከዚህ በፊት ቀድሞ የነበሩ ትልልቅ አትሌቶች ተጠቅመውበታል። በሀገራችን ፋና ወጊነው ተብሎ የሚጠቀሰው አትሌት ኃይሌ ይህንን እንዲጠቀምበት እንደነበር በተለያዩ ኢንተርቪዎቹ ላይ ተናግሯል። ይህንንም ሲናገር በሩጫዎች መሀል አስቀድሜ ሩጫውን ከመሮጤ በፊት በአእምሮ ውስጥ ሩጫውን እመለከታለሁ ይላል። እንዲሁም ደግሞ ሰዎች፣ ቦክሰኞች፣ አትሌቶችና የተለያዩ የስፖርት ኤክስፐርቶች ይህንን ልምምድ ለአትሌቶቻቸው እንዲሁም ደግሞ ለሚያስተምሯቸው ተማሪዎቻቸው እና ለሰልጣኞቻቸው ያሰለጥኗቸዋል። ይህ በሆነ ቁጥር አእምሯችሁ እዛ ቦታ ላይ ሆኖ ለውጦችን ውስጥ እንደሚፈጥር ያሳያል ማለት ነው። በቅርቡ በኒውሮን ሳይንስ የተሰሩ ጥናቶች እንደሚያሳዩ ከሆነ የሰው ልጆችን በሁለት ግሩፕ ከፈሏቸው እና የተወሰኑቱ ትክክለኛ ጅም ቤት ገብተው ጅም እንዲገፉና ተመሳሳይ ኪሎግራም በተደጋጋሚ እንዲያነሱ ተፈጠረ ወይም ደግሞ ሁኔታ ተመቻቸላቸው። ሌላው ግሩፕ ደግሞ እንዲሁ በአእምሯቸው ውስጥ ሊፍት ሲያነሱ በአእምሯቸው ውስጥ ክብደት ሲያነሱ ባይሴፕሳቸው፣ ትራይሴፕሳቸው፣ ቸስታቸው ሲሰራ እንዲያስቡና ሪሄርስ እንዲያደርጉ ተደረጉ። ይሄ በተለያየ ፌኖሜኖን የሚገለጽ ሀሳብ ቢሆንም እንኳን እነዛኞቹ መስላቸውን ዴቨሎፕ ካደረጉበት የቀናት ድግግሞሽ በእኩል ተይዞ እዚህ ጋር የነበሩቱ በአእምሮአቸው ሲገፉ የነበሩቱ 32% መስሎቻቸውን አሳድገው ተገኝተዋል። ከነዛኞቹ ጋር ኮምፔር ሲደረግ የነበረው ልዩነት ኦልሞስት የ3% እና የ4% ልዩነት ነው። ስለዚህ ሁሉም ነገር የሚያልቀው አእምሮ ውስጥ ስለሆነ ነገራቶችን ቀድማችሁ አእምሮአችሁ ውስጥ ስትጨርሱ አእምሮአችሁ ያንን ነገር እንድትሆኑት እንድትላበሱት ያደርጋቸዋል ማለት ነው። ስለዚህ በዚህ መመሪያ በመከተል ሳይኮ ሳይበርኔቲክስ ፕሪንሲፕልን አእምሮአችሁንና እና የራሳችሁን ምስል ለመቀየር እንድትጠቀሙበት ጋብዛችኋለሁ። በመጨረሻም ለነገራችሁ የምፈልገው አንድ ነገር የራስ ምስል ፕሮግራም ነው። ፕሮግራመሩ ደግሞ ራሳችሁ ናችሁ። ስለዚህ መቀየር ይቻላል። የተጎዳችሁ ከአሉታዊ ማንነታችሁ ጋር ተጣብቃችሁ አትቅሩ። እነዚህን የሳይበርኔቲክስ መፍትሄዎች በመጠቀም ዛሬውኑ ሆኑ ስለራሳችሁ የያዛችሁትን የሚያስጠላ የሚደብር የተጨነቃችሁበትና የተደበራችሁበትን ማንነታችሁና ምስላችሁን መቀየር ጀምሩ። የትኛውን ዘዴ አስቀድማችሁ ልትሞክሩ እንዳሰባችሁ በኮመንት አሳውቁኝ። ቪዲዮ አስተምሯችሁና አግዟችሁ ከሆነ ላይክ፣ ሼር፣ ሰብስክራይብ እና ኮሜንት በማድረግ ሰፖርት አድርጉ። በቅርቡ አስር ሺህ ለመድረስ ጥረት እያደረግን ነው። አዲስ ሳይንሳዊ አይዲያዎችን ለማግኘት እንዲሁም ደግሞ በሰልፍ ዲቨሎፕመንት የሚነሱ የቅርብ ጊዜ ጥናቶችን ለማግኘት የምትወዱ ከሆነ የእኛን ቻናል ሰብስክራይብ በማድረግ ተቀላቀሉ። ስልጠናዎችን የምትፈልጉ ደግሞ በእነዚህ በሁለቱ ስልኮች በመደወል ከኔ ጋር ዳይሬክትሊ ኮሙኒኬት ማድረግ ትችላላችሁ። ቀሪ ሰዓታችሁ መልካም እንዲሆን ምኞቴ ነው። ሰላም መልካም ቆይታ ይሁንላችሁ።